ለእነስተል ቤተሰቦች እንዴት አላችሁ? ዛሬ የአሜሪካና የቻይናን ውጥረት ተመለከቱ መረጃዎችን አጋራችኋለሁ ቻይናና አሜሪካ እንግዲህ እንደምታውቁት ለዘመናት በጣም ከዚህ አስቸጋሪ የሚባል የፖለቲካ ስርዓት ወይም ሂደት ውስጥ እንደሆኑ ይታውቃል ቻይናና አሜሪካ ምንድነው እንደዚህ ውጥረት ውስጥ ያስገባቸው የሚሉት ጉዳዮችን በስፋት ማንሳት ያስፈልጋል። ቻይናና አሜሪካ እንግዲህ በጣም ውጥረት ውስጥ እንዲገቡ ካደረጓቸው ጉዳዮች መካከል የዓለም የፖለቲካ ስርዓትን ከመቆጣጠር ወይም ደግሞ እኔ የበላይ እሆናለሁ አንቺ የበታች ትሆኛለች በሚል የፖለቲካ ውጥንቅጥ ውስጥ ከመግባታቸውን ባሻገር በዚህ በደቡባዊ የቻይና ባህር በተለይም ከዚህ ከታይዋን እዚህም ደግሞ በዚህ በፊሊፒንስ በቦርናይ በመሳሰሉት አካባቢዎች በቪየትናም ሳይቀር የፖለቲካና የድንበር አለመግባባት ውስጥ እንደሆኑ ይታወቃል። በእርግጥ ቤጂንግ እና ቻይና በኤዥያ ፓስፊክ ወይም በኢንዶ ፓስፊክ ቀጠና ያላቸው አለመግባባት አንደምታው ምንድን ነው የሚለው በስፋት የሚታይ ጉዳይ ነው። ዞሮ ዞሮ የአሜሪካ ፕሬዚደንት ዶናልድ ትራምፕም ሆኑ በአሁኑ ሰዓት ያሉት ከዚህ ቀደም የነበሩ የአሜሪካ ፕሬዚደንቶች ሁሉም በሚባል ደረጃ የቻይና ጉዳይ የቻይና እንቅስቃሴ በደቡብ የቻይና ባህር የምታደርጋቸው ወታደራዊ ትንኩሳዎች የምታደርጋቸው የፖለቲካ መስፋፋት ግዛት የእኔ ናቸው የማለት አካሄድ ተቀባይነት የሌላቸው ሆኖ ቆይተዋል። ለዚህ ደግሞ በርካታ ማሳያዎችን ፕሬዚደንት ዶናልድ ትራምፕ ያሳያሉ። ከነዚህ መካከል እናንተ በምን መንገድ እርቅ መፈጸም ትችላላችሁ የሚሉ ጥያቄዎችን ከጎረቤቶቿ ከቻይና ጋር ለማድረግ በሚሞክሩበት ሰዓት የቻይና ፕሬዚዳንት ሺጂንፒንግ በእርግጥ ከሳቸው በፊት የነበሩትም እንደዚህ አለመግባባት በመሆናቸው እንደተፈጠረ ይታወቃል። ከዛም ውጭ በጠቅላላ ኢሜጁ የዓለም የፖለቲካ ስርዓት እነ ሺጂንፒንግ ከሩሲያ ፕሬዚዳንት ቭላድሚር ፑቲን ጋር፣ እነ ሺጂንፒንግ ከኢራን ፖለቲከኞች ጋር፣ እነ ሺጂንፒንግ ከሰሜን ኮሪያ ፕሬዚዳንት፣ እነ ሺጂንፒንግ ከቬንዙዌላ ኒኮላስ ማዱሮ እና ከተለያዩ ከአሜሪካ ጋር የተወሰነ የመገፋፋት የፖለቲካ ባህሪ ካላቸው ሀገራት ጋር አብሮ በመስራት ዋሽንግተን ጫና ውስጥ እያስገቡ ነው የሚል አረዳድ ስላላቸው በዛ ልክ ያለመግባባት ሂደቱ በግልጽ ተቀምጧል። ግን አንዳንዶች እንደሚሉ ሳይሆን በትክክል ዛሬ ስጋት አለ የሚለው በስፋት አሳያችኋለሁ። የታይዋን ጉዳይ ማንሳት እንችላለን። በታይዋን ጉዳይ ላይ አሜሪካና ቻይና ወደ ውጥረት ወይም ደግሞ በትክክልም ወደ መተኳኩስ የሚሸጋገሩ ከሆነ ምንም አይነት ወደዚህ ሂደት የሚያስገባቸው ሌላ አይነት የፖለቲካም ሆነም ወታደራዊ ውጥረት የለም። እነዚህ ሁለት ሀገራት ዋሽንግተንና ቤጂንግ ወደ መተኳኮስ የሚገቡ ከሆነ የመጨረሻውና የመጀመሪያው መጥፎ አጋጣሚያቸው የሚሆነው የታይዋን ጉዳይ ነው ነው ታይዋን እንግዲህ ታይዋን፣ ቻይና ታይዋን ማለት የራሴ ግዛት፣ ታይዋን ማለት የራሴ ሉዓላዊ ወይም ደግሞ ከራሴ ዋና አካል ተከፍላ እየሄደች እንጂ የማንም አይደለችም ወይም እሷ እንደምትለው በግዛት አንድነቷ የቆመች አይደለችም፣ ሀገር አይደለችም የሚል ሀሳብ በተዋን ላይ እያነሳሉ የቻይና ፖለቲከኞች። ለዚህ ደግሞ የአሜሪካ ፖለቲከኞች እናንተም ስርዓት መያዝ አለባችሁ፣ ግን ደግሞ የቻይናንም ሉዓላዊነት በተለይም ግዛቷ ምንም እንኳን እንደ ግዛት እንደ ሀገር እውቅና ባንሰጣትም ግን ደግሞ የ ቻይና በምትፈልገው መጠን ተስፋፍተሽ መያዛችም የሚል ማስጠንቀቂያ በተደጋጋሚ ይሰጣሉና የታይዋን ጉዳይ የሁለቱ አገራት የመታኮሻ ሜዳ የመሆኗ እድል ሳይታለም እየተፈታ ነው። ግን ደግሞ ወደዛ ልክ ይሄዳሉ የሚለውም በበርካቶች ዘንድ በጥያቄ መልክ የሚነሳ ነው። ግን የቻይና ፕሬዚዳንት ሺጂንፒንግ በተለያዩ የፖለቲካ መድረኮች፣ በተለያዩ አጀንዳዎች የኮሚኒስት ፓርቲን ፕሮግራም ሲያደርጉ የሚናገሯቸው ጉዳዮች ሁሉ በእርግጥም ውጥረት ሊፈጥሩ እንደሚችሉ ሳይታለም የተፈታ ነው ወይም ደግሞ በስጋት መልክ የሚታዩ ናቸው። ግን ደግሞ ፕሬዚዳንት ዶናልድ ትራምፕ መሆኖ የቻይና ሌሎች አሜሪካ መሪዎች ጉዳዩን ግራ ቀን የሚመለከቱበት ሁኔታ ሊያደርገው ይችላል ተብሎ ቢታሰብም አንዳንድ አስቸጋሪ ሁኔታዎች እንዳሉ ደግሞ በግልጽ ተቀምጧል። እና ምንድን ነው ያለው የሚለውን በስፋት ማየት ስለሚያስፈልግ ነው። ሲጀመር ታይዋንና ቻይና ወደ ውጥረት ይገባሉ ከተባለ ታይዋንም ቻይና ወደ ታይዋን ጥቃት ከሰነዘረች በትክክል አሜሪካ እንደምትደረብላት በግልጽ የተቀመጡ አሰራሮች አሉ። ምክንያቱም ይሄኛው ቀደም ሲል እንደነገርኳችሁ የዓለም የፖለቲካ ፍላጎት የዓለም ፖለቲካ በዚህ ልክ መቃኘት አለበት ብለው የሚያስቡ ኃይላት የሚያደርጉት በመሆኑ በዚህ ልክ ሁለቱ ሀገራት ሊሄዱ ይችላሉ ተብሎ ይታሰባል። ግን አንዳንዶች እንደሚያስቀምጡት ብቻ ሳይሆን በብዙ የፖለቲካ አውዶች፣ በብዙ የፖለቲካ መነጽሮች የሚታዩ ጉዳዮች እየተበራከቱ መጥተዋል ነው በጥቅሉ ምክንያቱም ታይዋን ማለት የቻይና ግዛት አካል እንጂ እናንተ እንደምትሉት ተገንጥላ ሄደች ወይም ደግሞ ራስዋን የቻለች ሀገር አይደለችም በሚል የሚከራከሩት የቻይና መሪዎች ከአሜሪካ ጋርም እንደዚህ አይነት ውጥረት እንደዚህ አይነት አለመግባባት ውስጥ እንደገቡ ሳይታለም የተፈታ ነው። ግን በግልጽ ማስቀመጥ ያለብን በግልጽ መነጋገር ያለብን ጉዳይ ታይዋን ምንድነች፣ ቻይና ምንድነች የሚለው ነው። ታይዋን እንደምታውቁት እንግዲህ የቻይናና የታይዋን ጉዳይ ረጅም ጊዜ የወሰደ እንደው ከ17 ከ16ኛው ክፍለ ዘመን የሚጀምር የፖለቲካ ለመግባባት በዛ ልክ የሚታይ ሊሆን ይችላል። ግን ከመጀመሪያ የዓለም ጦርነት ማብቂያ በኋላ የቻይናን የእርስ በርስ ጦርነት ተከትሎ ከዛ ደግሞ ሁለተኛ የዓለም ጦርነት መጠናቀቅ ተከትሎ የጃፓንን መውጣት ተከትሎ የመጡ ብዙ የፖለቲካ ግራቀኝ መጎሳሰቦች እንዳሉ ሳይታለም እየተፈታ ነው ይታወቃል። ኤኒዌይ ይህን ማንሳት ያስፈልጋል። የቻይናውያን በእንግዲህ ጃፓን ቁጥሯን ታውቁታላችሁ ቻይናን ቅኝ ግዛት አስተዳድራለች። ቻይናን በቅኝ ግዛት ባስተዳደረችበት ወቅት የቻይና ኃይሎች የኮሚኒስት ፓርቲዎቹ እና እነዚህ ኮሚታግ የሚባሉት ወይም ኮሚታግ የሚባሉት የቺያንግ ሼክ ታይ መንግስትና ና ወይም ደግሞ የቺያንግ ካይሼክ መንግስት ወይም ደግሞ ቻይናን በወቅቱ ሲያስተዳድር የነበረው ና የኮሚኒስት ፓርቲዎቹ ማለት የኮሚኒስት ፓርቲዎቹ ማለት አሁን እነ ሺጂንፒንግ ይዘዋቸው የቀጠሉት ማለት ነው። ያ ማለት እነ ማኦቴዱንግ ማለት ነው። ስለዚህ ያኔ እንግዲህ ቻይና በጃፓን ጦርነት ስትከፍትባቸው በጃፓን የቅኝ ግዛት ስር ስትሆን ጃፓንን ከቅኝ ግዛት ጃፓን ከቅኝ ግዛት ቻይና ላይ ነቅሮ ለማስወጣት በሚደረገው ጦርነት የታይዋን ኃይሎች ወይም ታይዋንን ሲያስተዳድሩ የነበሩ ኃይሎችና ወይም አሁን የታይዋንን የሚያስቡት ሰዎችና የኮሚኒስት ፓርቲ ሰዎች መጀመሪያ ጃፓንን ከዚህ ከቻይና ጠራርገን ማስወጣት አለብን የሚል እምነት ነበራቸው። 1938 አካባቢ ላይ አንድ ላይ ተስማምተው አብረው በመስራት ፈንቅለው ለመሄድ ሞከሩ፣ ጃፓንን በእርግጥ አንድ ላይ ሆነው እነዚህ አሁን ጠላት የሆኑ ኃይላት ወይም በቻይናና በታይዋን መካከል ተከፍለው ጠላት የሆኑ ኃይላት መስራቾቹ ጃፓንን አንድ ላይ ሆነው ካባረሩ በኋላ የእርስ በርስ ጦርነቱን ከመምጣቱ በፊት ማለት ነው። የእርስ በርስ ጦርነቱ ከ1927 ጀምሮ የነበረ ነው፣ ግን ከዛ ጊዜ በፈረንጆቹ አቆጣጠር ማለት ነው። የእርስ በርስ ጦርነቱ የኮሚኒስት ፓርቲዎቹና ኮሚታጎቹ ያ ማለት ቻያንከ ሼኮቹና ማኦዜ ድንጋዋይ ለሁለት ተከፍለው ውጥረት ላይ ቢሆኑም ጃፓን ቀኝ ግዛቷ ቻይና ላይ እየበረታ ሲመጣ ግን ጃፓንን ማስወጣት አለብን በሚል የሁለቱ ኃይሎች ኮሚታጎችና ኮሚኒስቶቹ ምንም እንኳን የፖለቲካ ልዩነት ቢኖራቸውም ግን ጃፓንን ማስወጣት አለብን የሚል ሀሳብ አመጡና ጃፓንን አስወጧት ማለት ነው። ጃፓን ከወጣች በኋላ ያለው ድጋሚ ወደ እርስ በርስ ጦርነቱ ተመለሱ ማለት ነው። ስለዚህ የኮሚኒስት ፓርቲዎቹም፣ ኮሚኒስት ፓርቲዎቹ የሚባሉት እነ ማኦ ዜዱንግ የሚያስተዳድሩት አሁን እነ ሺ ጂንፒንግ የተቀበሉት ማለት ነው። ኮሚታጉ ደግሞ ቻይናን በወቅቱ ሲያስተዳድር የነበረው ከዛ በርስ በርስ ጦርነቱ አማካኝነት እነ ማኦዜዱንግ ሲያሸንፏቸው ወደ ታይዋን ፈርጥጠው የሄዱት ማለት ነው እነ ቺያንካይ ሼክ የሚባሉት ማለት ነው። ስለዚህ ቺያንካይ ሼክ የሚባሉት ቻይናን ያኔ የሚያስተዳድሩ ናቸው። ስለዚህ ቻይናን የሚያስተዳድሩትን ኃይል የፈነቀሉት እነ ማኦዜዱንግ ናቸው ማለት ነው። ስለዚህ እነ ማኦዜዱንግና ቺያንካይ ሼክ አንድ ላይ ጦርነት ውስጥ ነበሩ። ከጦርነቱ በኋላ ከዘጠኝ የከሁለተኛ ጦርነት በኋላ ጃፓን ከወጣችላቸው ማለት ነው በ1949 ላይ እንግዲህ ለበርካታ ዓመታት ጦርነት ተደርጎ ነበረ፣ በነዚህ በሁለቱ ኃይሎች መካከል። ከዛ ጃፓን ከወጣች በኋላ እርስ በርስ ጦርነቱ የቀጠለ በኋላ ቻይና ለሁለት ተከፈለች እንደማለት ነው። ስለዚህ ቺያንካይ ሼክ ወደ ታይዋን የሄዱት የቻይና አስተዳዳሪዎች ነበሩ በወቅቱ እነ ማኦዜ ዱንግ ደግሞ ቻይናን ማስተዳደር የለባችሁን በሚል ጦርነት ውስጥ ገቡ። የእርስ በርስ ጦርነቱ በስፋት ተካሄደ። ከዚም በኋላ ምንድነው የሆነው? እነዚህ ቻይናን ሲመሩ የነበሩት ከዋናዋ ቻይና ወጥተው ወደ ታይዋን ቴፒ ሄዱ ማለት ነው። ቺያንካይሼክ እዛ መኖር ጀመሩ። ስለዚህ አገር ሆነች ታይዋን፣ እንደ ሀገር ተቆጠረች ማለት ነው። ከዛ በፊት ግን የቻይና ግዛት ነበረች። ስለዚህ ምንድን ነው ዋናዋን ቻይና ሲያስተዳድሩ የነበሩ ሰዎች አኩርፈው ወይም ደግሞ በጦርነቱ ተሸንፈው ወደ ቴይፔ ታይዋን ሲሄዱ ታይዋንን ገነጠሉ ማለት ነው። ስለዚህ ቻይና ምንድነው የምታደርገው? ቻይና በዚህ አጋጣሚ ተገንጥላ የሄደች ግዛት ነው እንጂ የእኛ ግዛት ናት የሚል የፖለቲካ አቋም ቁርጠኝነት፣ ግልጽ የሆነ ጉዳይ አላትና ከዛ አንጻር አብሮ እየታየ ያለ ሁኔታ ነው ይሄ ይሄ። ስለዚህ ምንድን ነው የሆነው? ምራቡያን ቻይናዎቹን አይቀበሏቸውም ነበረ። ቻይና ማለት እንግዲህ ቻይና ማለት የቻይና ህዝብ ሪፐብሊክ የቻይና ህዝብ ሪፐብሊክ ነው ቻይና ዋናዋ ቻይና የሚባለው ያኛው ደግሞ ቻይና ሪፐብሊክ ነበረ ወይም ደግሞ ሪፐብሊክ ኦፍ ቻይና አር ኦ ሲ በሚባል ነበረ የምታወቀው ታይዋን ስለዚህ አለም ዕውቅና የሰጠችው እንደ ሀገር ለማን ነበረ ለታይዋን አር ኦ ሲ ሪፐብሊክ ኦፍ ቻይና ለታይዋን ምክንያቱም ቻይናን ሲያስተዳድሩ ስለነበሩ ኮሚታቦቹ ማለት ነው። እውቅና አለም የመንግስታቱ ድርጅት አሜሪካን ጨምሮ ሌሎቹም እውቅና የሰጡት ለዚች ለታይዋን ብቻ ነበረ። ቻይና እንደ ሀገር እውቅና አልነበራትም፣ ምክንያቱም ዋናውን መንግስት ገልብጠው እነሱ ስለአስተዳድሩ ን ማኦ ዜዱንግ እውቅና አልነበራቸው። በጣም በሚገርም ሁኔታ ትንሽ ቁጥር ነው ያላቸው የታይዋን ከቻይና አንጻር ሲታይ ግን ትንሽ ቁጥር ኖሯቸው እንደ ሀገር ሲቆጠሩ የነበረው በመንግስታቱ ድርጅት ታይዋን ታይፒ ነበረች። ከዛ እነ ቻይና ደግሞ እንደ ሀገር ሳይቆጠሩ ፒአርሲ በሚባል የቻይና ህዝብ ሪፐብሊክ ፒአርሲ ፐብሊክ የፒፕልስ ሪፐብሊክ ኦፍ ቻይና ፒአርሲ እና ቻይናው ማለት ነው ዋናዋ ቻይና ፒአርሲ የቻይና ህዝብ ሪፐብሊክ በሚል እውቅና ሳይሰጠው የቆየ ህዝብ ነው። ከዛ ደግሞ ያኛው ደግሞ አሮስ የሚባለው ሪፐብሊክ ኦፍ ቻይና የቻይና ሪፐብሊክ ነው የሚባለው እውቅና አላቸው እውቅና ያላቸው ታይዋኖች ነበሩ ማለት ነው። ስለዚህ አንድ ነጥብ አራት ቢሊዮን ህዝብ እና ሀያ ሶስት ወይም ደግሞ ወደ ሀያ አራት አካባቢ ሚሊዮን ህዝብ እውቅና መስጠት እና ለመስጠት ነው። ስለዚህ ትንሽ ቁጥር የነበራቸው ታይዋኖች እንደ ሀገር እውቅና ይሰጡ ነበረ። ምክንያቱም የሀገር አስተዳዳሪዎች ስለነበሩ ከዋናው ቻይና ሸሽተው አምልጠው ስለሄዱ ጦርነቱ ስለተሸነፉ ነበረ። እንደዚህ እንደዚህ እያለ ያለ መግባባት ፖለቲካ ውስጥ ሲገቡ አሜሪካ በዋነኝነት ጉዳዩን ስትመራ ነበረ። የቻይና ህዝብ ሪፐብሊክን ዋናውን ቻይና ቤጂንግን ሳትቀበል ከቆየች በኋላ አስራ ዘጠኝ ሰባዎቹ በፈረንጆች አቆጣጠር ችግሮች እየተቀየሩ እየተቀየሩ የተለወጡ መጡና የቻይና ህዝብ ሪፐብሊክ አሜሪካ ሄዳ በመማር ሶቪየቶች ጋር በመማር በጣም ጠነ ጠነከሩ የአሁኗ ቻይና ማለት ነው እንደዛ እንደዛ እያሉ ፖለቲካቸውን ካሳደጉ በኋላ ሪቻርድ ኒክሰን እንደምታስታውሱት የአሜሪካ ፕሬዚደንት አስራዘጠኝ ሰባ ሁለት ላይ ቻይናን ከጎበኙ በኋላ ብዙ ጥያቄዎች መነሳት ጀመሩ ብዙ ጥያቄዎች የተነሱት ምንድን ነው እናንተና ማናችሁ በምን ሁኔታ በምን የፖለቲካ ወደ በምን የፖለቲካ ስርዓት ነው የሚለው ሳይሆን ቻይና ህዝብ ቁጥሯ ቻይና ኢኮኖሚዋም ቻይና ሁሉም ነገሯ የቻይና ህዝብ ሪፐብሊክ የምትባለው ዋናዋ የገዘፈች ስትመጣ ታይዋን ችላይ የተባለች ሪቻርድ ኒክሰን እንዲያውም በ1972 ጉብኝት ሲያደርጉ ጉዳዩ የተለየ መጣ። ኪሲንጀር የአሜሪካ የውጭ ጉዳይ ሚኒስትር የነበሩት በጣም በቻይና ፖለቲከኞች ትልቅ ስም ያላቸው ናቸው። እንደውም ወዳጅ ከሚባሉ መቶ ሰዎች መካከል የሚቆጠሩ ሰዎች ናቸው ሰው ናቸው እና ኪሲንጀር ፖለቲካውን ሰሩ ማለት ነው። 1979 ላይ ዋናዋን ቻይና የቻይና ህዝብ ሪፐብሊክን አሜሪካ እውቅና ሰጠች እና እነዚህን ታይዋኖችን ደግሞ እውቅና ከመስጠት አነሳች ራሷን። ስለዚህ ምንድነው የሆነው? ታይዋን ጀርባ ተሰጠች፣ ለቻይና የሀገርነት እውቅና ተሰጠ ማለት ነው። ኦፍኮርስ ወትሮውንም ቢሆን ትልቅ ቁጥር ያላት ቻይና ነበረች፣ ግን ደግሞ የፖለቲካ አለመግባባት ስለነበረ እንግዲህ የአሜሪካን እውቅና ሳትሰጥ የመንግስታቱ ድርጅት እውቅና ሳይሰጥ ቀረ። 1979 ላይ እንግዲህ የሁለት አንድ ሀገር ሁለት ስርዓት የሚል አይነት አኪድ ወይም ደግሞ ወን ካንትሪ ቱ ሲስተም የሚለውን ለሆንግ ኮንግ የሚሰራ ወይም ደግሞ የስትራቴጂክ አምቢጊቲ የሚለውን አካሄድ አሜሪካ መከተል ጀመረች ማለት ነው። ስለዚህ 1979 ላይ አሜሪካ ለቻይና እውቅና ሰጠች፣ ታይዋን ደግሞ ይቅርብሽ ተባለች እና ብቻዋን ቆመች፣ ግን ከቻይና ጋር ሳትቀላቀል እስካሁን ቀጠለች ማለት ነው። እንደዚህ እንደዚህ የተባለ የመጣ እንተንከባለለ ጉዳያቸው ነው እጅግ አስቸጋሪ የሆነው ስለዚህ አሜሪካ ምንድን ነው የምትከተለው? ስትራቴጂክ አምቢግቲ አሳሳች ወይም ደግሞ ስትራቴጂክ ስልታዊ የሆነ አሳሳች በቻይና እና በታይዋን ላይ ነው። አንድ ቻይና ፖሊሲ ዋን ቻይና ፖሊሲ የሚባለውን አሜሪካ ተቀብላለች። ታይዋንን እንደ ሀገር እውቅና አትሰጣትም፣ ግን ደግሞ ቻይናም ሆነች ሌሎች ኃይላት ታይዋንን ሲመቱ በሕገ መንግስቷ አሜሪካ እንደምታግዝ ደግሞ ሌላ ሀሳቦችን አስቀምጣለች። ስለዚህ ስትራቴጂክ አምቢጉቲ ማለት ነው። በሕገ መንግስቷ ወይም ደግሞ በህጓ ባስቀመጠችው ረቂቅ ሀሳብ ላይ በሕገ መንግስቷ የተቀመጠ ጉዳይ ነው አሜሪካ ታይዋንን ጥቃት ከደረሰባት በቻይና በወታደራዊ ድጋፍ ዲፌንስ ለመስጠት ፈቃደኛ እንደሆነች ወይም ደግሞ እንደሚያስገድዳት ድንጋጌ አለ። ለዚህ ነው ስትራቴጂክ አምቢጊቲ የሚባለው ሰው ይሄኛውን ፖለቲካ ሂደት ነው። የታይዋን ጉዳይ እንደምታውቁት አወዛጋቢ ሆኖ አሜሪካ ጥቃት ልትሰነዝር ነው አይ ሚን ቻይና ጥቃት ልትሰነዝር ነው ከተባለ አሜሪካ እሷን ለመከላከል ጥቃት የማድረስ ወይም ደግሞ ሌላ አይነት የፖለቲካ ፍላጎትና አውድን ልትከተል ትችላለች ማለት ነው። እና ብዙ ጉዳዮች ብዙ ሂደቶች በዚህ ልክ ተቃይተው አስቸጋሪ ሁኔታዎችን ይሄ በጣም ኖይዝ የሆኑ ከባቢዎችን ወይም ደግሞ አስቸጋሪ ፖለቲካውን መፍትሄ ሊሰጡት በቁርጠኝነት እየሰሩ ባሉበት ሰዓት አሁን ደግሞ የታይፔ እና የቻይና ውጥረት መልኩን ለውጠዋል ማለት ነው። እና መልኩን እየለወጠ ሲሄድ ባይዘ ታይዋን ቀላል የምትባል ሀይል አይደለችም። ምንም እንኳን ታይዋን ከቻይና ጦር አንፃር ከቻይና አቅም አንፃር እንደዚህ ግባ የምትባልባት ባትሆንም ግን በጣም ረቂቅ የጦር መሳሪያዎችን ከአሜሪካ ጭምር የሚሳይል ስርዓቶችን፣ የሚሳይል ሲስተሞችን በመቀበል ዋጋ ማስከፈል የምችል አገር ራስ ገዝ ሆናለች እና ይሄ ስለዚህ ቻይናም ደግሞ በዚህ ልክ ጥቃታቸውን አጠናክራ ሊቀጠል ትችላለች ወይ ቻይና ማለትም ከባድ ነው። ምክንያቱም አንደኛ ታይዋን ራሷን የምጥል ሀገር አይደለችም። ከባድ የሆነ ጥቃት ከባድ የሆነ ምላሽ ልሰጥ የምችል አገር ራስ ገዝ በመሆኑ በነገራችን ላይ ታይዋን 13 አገራት ነው አገራትን ባይሆኑም እንግዲህ ሶማሊላንድ እንደምጨመረ እውቅና ሰጥታለች። አስራ ሦስት ሀገራት እውቅና ሰጥተዋታል በጥቅሉ የሮም ውስጥ ያለችውን ቫቲካንን ጨምሮ ማለት ነው። እና ይሄኛው ምንድን ነው ትንሽ ዳይቨርሲፋይድ የሆነ ሀሳብ ይፈልጋል እና ይሄኛው ነው እንግዲህ ወደ በጣም በርካታ ሶስት መቶ ሺህ የሚሆን ጦር አላት። ራሷን የቻለ ዴሞክራሲ የምትከተል አገር ናት። ምርጫ ታደርጋለች። የህዝብ ቁጥሯም ሀገር ለመሆን በቂ ነው፣ ኢኮኖሚዋም ትልቅ ነው። ወታደራዊ ሀይሏም ለዚሁ ትልቅ እየሆነ መጥቷል። እና ከቻይና ጋር የመገዳደር እንደ ባችን እንኳን መመለስ የምችልበትን አውድ ወይም ፈጥራለች ፈጥራለች። ለዚህም ነው የአሜሪካው ፕሬዚደንት ዶናልድ ትራምፕም አንዳንድ ጉዳዮችን በተለያየ መንገድና በተለያየ አቅጣጫ ለማየት ወይም አስቸጋሪ ጊዜ ይፈጠራል ብሎ በሚያስቡበት ሰዓት ታይዋንን ልናግዛት እንችላለን የሚል ሀሳብ እያመጡ ያለው እና ታይዋንና ቻይና ይህ አይነት የፖለቲካ አለመረጋጋት፣ ይህ አይነት የፖለቲካ ውጥረት ወይም ደግሞ አንዱ ሌላው ላይ በአስቸጋሪ ሁኔታዎች ላይ ጥቃት ለመሰንዘር የሚያስችላቸውን ቁመና እያዘጋጁ ነው። በተለይም ቻይና በዚህ የፋየር ኮንትሮል ራዳር በመጠቀም የጃፓንን መርከቦችና እንደዚሁም ተዋጊ ጀቱ ጫና ውስጥ እያስገባች በመሆኑ ይህም ብዙ ፈተና ለማስገባት እድሉን እንዳገኘች ወይም ደግሞ እድሉን እንደተጋረጠ አሉት አክቹዋሊ እንደተፈጠረ ሀሳቦች የተነገሩ ነው እና ጃፓን በቻይና ጥቃት እንደደረሰባት ኮንሲደር ማድረግ ጀምራለች። ጃፓን ላይ ጥቃት እየደረሰ ነው። ቅድም ያልኳቸው ራዳር ልክ አንድን አቅጣጫ ማስቀየር የሚችል ወይም ደግሞ አንድ ቦታ ላይ ጥቃት መሰንዘር የሚያስችል ጉልበት ያለውን ሁኔታ የፈጠረ አንድ አስቸጋሪ ሁኔታዎችን እንደፈጠረች እንግዲህ ጃፓኖች እየከሰሱ ነው የሚገኘው ቻይና ማለት ነው። ይሄ ብዙ ጉዳዮችን ከዚህም ከዚያም የማነሳላችሁ ለምንድን ነው? አንዱን ጉዳይ ወይም ደግሞ ታይዋን ቻይና ብሎ ጥር ማድረግ ሳይሆን ትንሽ ሰፋ ያለ ነው የዓለም ፖለቲካ እዚህ ምዛም ካረገጠ የታይዋንና የቻይና ጉዳይ አንስተን አሜሪካን አለማንሳት አይቻልም። ጃፓን ያለችበት ውጥረት አለማንሳት አይቻልም። እና እንደዚህ አይነት ፈተናዎችን በምን መንገድ ነው ሂሳባዊ ስሌቱን ሰርቶ ፖለቲካውን ቋጭቶ አስቸጋሪ ጊዜያትንና አንዳንድ ፈተናዎችን በግራም በቀኝም ያለውን ሌላ አይነት መፍትሄ ሰጥቶ ለዓለም ፖለቲካዊ መፍትሄ ያመጣል ተብሎ የሚታሰበው የሚል ሌላ አይነት ውጥረቶችም እየተፈጠሩ ይገኛል እና የቻይና ፖለቲከኞች በተለያዩ አጋጣሚዎች ወይም ደግሞ በተለያዩ ሂደቶች እንደዚህ አይነት ጊዜያትን ለመመልከት ወይም ደግሞ በብዙ ሁኔታዎች ያለውን ውጥረት ግራ ቀኝ ለመመልከት የሚያስችላቸውን ጉዳዮች መፍትሄ መስጠት አለባቸው ተብሎ ቢታሰብም ይሄኛው ፈተና ሆኖባቸዋል። ስለዚህ አሜሪካ ምንድን ነው እያደረገች ያለችው? አሜሪካ ታይዋን ላይ ጫና ታይዋንን በማሳደግ ቻይናን መተናኮስ ትፈልጋለች። ወይም ደግሞ ታይዋን እና ቻይና በገቡበት ውጥረት ታይዋንና ቻይና አስቸጋሪ ጊዜያትን ያሳለፉ ባሉበት ሁኔታ አሜሪካ የምትገባ ከሆነ ሌሎች ውጥረቶች እንደሚመጡ ይታወቃል። ለዚህም ነው ቻይናና አሜሪካ በግልጽ ተፋጠጡ የሚሉ መረጃዎች ይወጡ የሚገኙ። ምክንያቱም በታይዋን ላይ ታይዋን ጥቃት ከተሰነዘረባት ቻይና ትመታለች፣ የአሜሪካ ፖሊሲ ነው አቋም ነው ሰው ከዚህ አንጻር ነው ውጥረቱ የበረታ የመጣው። በኤዥያ ፓስፊክ እንደምታውቁት የምድራችን ደግሞ በኢንዶ ፓስፊክ ቀጠና የምድራችን አምሳ ሁለት በመቶ የሚያካለን የአሜሪካ የኢንዶ ፓስፊክ ቀጠና ጦር አለ። እሱም የሚንቀሳቀስበት አካባቢ ስለሆነ እዛ ላይ ያለውን በቀላሉ መመከት የማይቻልበት ደረጃ ስለሚደርስ ለቻይናም እጅግ አስቸጋሪ ነው። ስለዚህ በደቡባዊ ቻይና ባህር አንዳንድ ጫናዎችን ከነ ፊሊፒንስ ጋርም እንደዚሁ ቻይና ውጥረት እየፈጠረች ይገኛልና ይሄ ምንድን ነው የሚለውን የሚያዩ ሰዎች በተለያየ አቅጣጫ ምንድን ነው ያለው የሚለውን ለማየትም እየሞከሩ ይገኛል። ሁሉም ነገር በግራም በቀኝ ውጥረት አለ እዛ አካባቢ ላይ በኤዥያ ፓሲፊክ ወይም በኢንዶ ፓሲፊክ አካባቢ አሜሪካ የፖለቲካ አቅሟን ማስቀጠር ወይም ደግሞ አሜሪካ ያላትን ፍላጎት ለማስከበር ቻይናን መተናኮስ አለባት፣ ወይም ደግሞ ቻይና እንዳትንቀሳቀስ ማድረግ አለባት። ስለዚህ በዛ በወተሮቹ አካባቢ ውሃ አካል አለ። እዛ ዓለም አቀፍ ውሃ ነው። በሱ ላይ የሚንቀሳቀሱ ኃይላትን ደግሞ በተለያየ አጋጣሚ በተለያየ ሂደት አሜሪካ የቻይናን እንቅስቃሴ መግታት አለባት። እና ጃፓን አሁን የቶር አውሮፕላኖቿ እና እነዚህ የመርከቦቿ ትንሽ አኪዩዝ እየተደረጉ ነው፣ ትንሽ ጫና እየተፈጠረባቸው ነው፣ ትንሽ ፈተናቸው እየበዛባቸው ነው። እና እነሱን እነሱን በምን አይነት ጉዳዮች ላይ መፍትሄ ለማምጣትም ሆነ ወይም ደግሞ ችግሮችን ለመቋጨት የሚሄዱባቸው ርቀት አንዳንዶቹ ከካሜራ ውጪ የሆኑ ጉዳዮች የሚሆኑባቸው መጥተዋልና፣ ይሄ ምንድን ነው፣ በዚህኛው ልክ እንዴት ነው ልታዩት የሚችለው የሚለውን ሀሳቦች የሚነሳሉና፣ አሜሪካና ቻይና በጣም የተፋጠጡ ነው። አሜሪካና ቻይና የተቀራረቡ ነው ሲባል በዚህ በታሪክ ጉዳይ፣ በአንዳንድ የዓለም የፖለቲካ ጉዳይ እንደዚህ እንደዚህ አይነት ሀሳብ ሲነሱ ወዲያውኑ ደግሞ በታይዋን ጉዳይ ላይ ይፋጠጣሉ። ሰው ኤዥያ ፓስፊክ ላይ ያለው ፖለቲካ አውዱ አንዱም በሌላው ላይ እንደዚህ ፈተና የሚያበዛ ወይም ደግሞ አንዱ በሌላው ላይ የተለያዩ ችግሮችን ሊፈጥር የሚችል እንደሆነ የሚያሳዩ መረጃዎች የጃፓኑንም ሆነ የፊሊፒንስን የብሩናይ እንደዚህ ማሌዥያ አካባቢ ያሉ እንቅስቃሴዎችም ስትመለከቷቸው ይሄኛውን የመፋጠት ሂደት ያሳያል። በተለይም ደግሞ ፕሬዚዳንት ዶናልድ ትራምፕ አሁን የሚያስቧቸው አንዳንድ ጉዳዮች አሉ። ከዚህ ከሩሲያ ጦርነት ጋር በተገናኘ ቻይና እንደዚሁ እንግዲህ ከሩሲያ ጋር ቻይና፣ ከኢራን ጋር ቻይና፣ ከሰሜን ኮሪያ ጋር ቻይና እንደዚሁ ቀደም ሲል እንደነገርኳችሁ ከአሜሪካ ጣለ ኃይላት ጋር በመቃወም ጫና እየፈጠረችብን ነው፣ ፈተና እየጋረጠችብን ነው። ስለዚህ ለእሷ የሆነ ዋጋ መስጠት አለብን ብለው ወደ ማሰብ ደርሷና እነዚህ እነዚህ ሂደቶች አውዶች መፍትሄ ለማምጣት የሚሰሩ ጉዳዮችን እንደዚሁ ማየት ያስፈልጋል ተብሎ ይታሰባል። እና አንዳንድ በጣም ውጣ ውረዶች አሉ። የሰው አሜሪካ እና ቻይና ወደዚህ ልክ የሚገቡ ከሆነ እጅግ አስቸጋሪ መሆኑን ግምት ውስጥ ማስገባት ያስፈልጋል። አሜሪካ በአለም ላይ ቁጥር አንድ ጦር ያላት ናት አሜሪካ በአለም ላይ ቁጥር አንድ ኢኮኖሚ ያለ አለም ላይ ሁሉ ነገር አቅሎት አንድ ናት ና ቻይናን ደግሞ የተለያዩ አጋጣሚ የመምታት ውጥን አላት ቻይና አሜሪካን ሚን አሜሪካ ቻይናን የመምታት ውጥን አላት አሜሪካ ቻይናን ልትመታ ነው የሚሉ ሀሳቦች አሉ ቻይናን ልትመታ ነው ሲባል በወታደር ቀጥታ መምታትን ብቻ ሳይሆን አሜሪካ ቻይናን ልትመታ ነው የሚባለው በተወሰነ መጠን ብዙ ጉዳዮችን ግምት ውስጥ በማስገባት በኢኮኖሚ እንደዚህም ደግሞ በአለም ፖለቲካ ላይ ገለል በማድረግ ልትመታት እንደሆነ ያ ማለት ፖለቲካ ላይ የመምታት ዲፕሎማቲክ ላይ የመምታት ውጥን እንዳላት የሚያሳዩ መረጃዎች አሁን መውጣት ቀጥሏልና ሁሉም ሰው ሁሉም ኃይል የራሱን የፖለቲካ ፍላጎት እንጂ አንዳንዶች እንደሚሉት ከራስ አንጻርም ሆነ ከሌሎች ኃይላት አንጻር የሚደረጉ ጉዳዮች እንዳልሆኑ በግልጽ ተቀምጠዋልና እነዚህ በተለይም ጃፓን ላይ የተፈጠረው ስጋት ጃፓን በአሜሪ በ ቻይና ወታደሮች እንደዚህ ትንኮሳ ቻይና በአሜን ጃፓን በቻይና ወታደሮች ተጠቃች የሚሉ ሀሳቦች እንደዚሁ የሆነ ጥቃት እንደተሰነዘረባት የሆኑ በዛ ግንዛቤ ውስጥ የሚገቡ ጉዳዮችን ማየት ይቻላል። እና አንዳንዱን ሁኔታ በዛ ልክ ማየት ወይም ደግሞ የተለያየ መንገድና አቅጣጫ ማየት ያስፈልጋል። ሁሉ ነገር ይሄ ጀስት ግሩፕ አይደለም፣ የተረጋጋም አይደለም። አንዱን ለሌላው መፍትሄነት አንዱ ለሌላው ጫና ሲፈጥር ወይም ደግሞ ያለውን ሁኔታ አውዱን በተለየ አቅጣጫ ማየት የሚያሻ ነው እና ከዚህ አንጻር አብሮ ሊታይ እንደሚችል ተነግሯል ግን የቻይናው ፕሬዚዳንት ሺጂንፒንግ እና የአሜሪካው ፕሬዚዳንት ዶናልድ ትራምፕ ደግሞ በተለያዩ ጉዳዮች ላይ አብረው እንደሚሰሩ አብሮ እንደሚመክሩ ደጋግሞ ቢነግሩንም ግን ወደ ተለያየ አቅጣጫ መሄድ የሚያስችል አሉታዊ የሆነ የፖለቲካ ውስጥም እንዳሉ ይነገራልና የአሜሪካና የቻይና ውጥረት አሁን በግልጽ እየታየ ነው። ዓለምም ለዚህ ጉዳይ መፍትኄ ትሰጣለች ተብሎ ቢታሰብም አንዳንድ ጉዳዮች ደግሞ ከመፍትሄ ባሻገር እየሆኑ መጥተዋልና ምንድን ነው የሚለውን መዳሰስ ያስፈልጋል። እንግዲህ ውድ ተመልካቾቻችን ግራ ቀኝ የተለያዩ ሀሳቦችን ለማንሳት ሞክር፣ ያለን ሀሳብ ኮመንት መስጠት ትችላላችሁ። ቢንያም ካሴ ነበርኩን። ታንክ ዩ በርማችን